ሰላም ጤና ይስጥልን። የአንድ ፋኖ ሚዲያ ቤተሰቦች እንደምን አላችሁ? አንድ ፋኖ ሚዲያ ጤዛ ለሰው ድንጋይ ተንተር ሰው ለአማራ ለአማራ ሕዝብ ብሎም ለኢትዮጵያ ሕዝብ ነጻነት ለሚታገሉ ፋኖዎች እና ለአማራ ሕዝብ ድምፅ ለመሆን ብሩ ብዬቴ በማለት የትግል ግንባር ድረስ ወርዶ በመገኘት ድምፅ እየሆነ ያለ የሚዲያ ተቋም ነው። ጥቅምት 7 2018 ዓ ም በአማራ ክልል በምስራቅ ጎጃም ዞን በግምዶይን ከተማ አንድ ወጣት በአማራ ክልል አድማ ብተና በአሰቃቂ ሁኔታ ተገደለ። የተገደለው ወጣት ቤተሰቦችን በስልክ አነጋግረናቸዋል። የስልክ ቆይታችንን ተከታትለን እንመለሳለን። አዎ እንግዲህ ሟች ተመስኪና አስማማው ይባላል። ተመስኪና አስማማው በጎንቻ ሲሶ እነሴ የወረዳ ግንደወይን ከተማ የሚኖር ግንደወይን ከተማ ላይ ሴት ወንድ፣ የሚያውቀው ማንኛውም ሰው የሚያውቀው ህጻን ከህጻን እስከ አዛውንት ድረስ የሚያውቁት ለከተማው በቃ ብርቅ የሆነ ልጅ ነበር። በቃ ማንም ሰው ያውቀዋል። እድሜው ምናልባት ከሰላሳ አመት በላይ የሚሆነው ልጅ አይደለም። ማንም ሰው የሚያውቀው ልጅ ነው። ይሄ ድርጊት የተፈጸመው ደግሞ ከትላንት በፊት ነው። ከትላንትና ወዲያ ዘጠኝ ሰዓት አካባቢ ነው ይህንን ነገር ያደረጉት። ከዛም በኋላ ወንድሞች እኛ ተደውሎልን ስንሄድ አርብ ዕለት አርብ ዕለት ነው፣ በሰባት ነው፣ ጥቅምት ሰባት ነው። ይሄ ድርጊት የተከሰተው አርብ ዕለት ነው፣ ጥቅምት ሰባት ዘጠኝ ሰዓት አካባቢ ነው ይሄ ድርጊት የተፈጸመው። ያው እንግዲህ ሆስፒታል ላይ የዚህ ጤና ጣቢያ በግንዴይን ባለው ግንዴይን ላይ ባለው ጤና ጣቢያ ወሰድ ነው። አስር ሰዓት አካባቢ ወደ ሞጣ ወሰዱት ብለው እነሱ ሪሰርጽ ተሰራፉልን ወደ ሞጣ ወሰድነው። እንደገና ሞጣ ወስደነው ይኸው ከመሸ በኋላ ምሽት ምናልባት በግምት ሁለት ሰዓት ምናምን አካባቢ ነው ነፍሱ ከሥጋው የተለየችው። ከዛም በኋላ ምንም ምንትን አልተባለም። ከሞጣ ቀጥታ ከሞጣ ተነስቶ ትናንትና በስምንት ማለት ነው ጠዋት፣ ወደ ቤቱ እንዲመለስ አድርገን በትናንትናው እለት ነው እሳት ሰዓት ላይ ቀሙ በገብርኤል ቤተክርስቲያን የተፈጸመው ተጎጂ ቤተሰብ ነኝ። እና በዋናነት አሁን ልዩ በዋናነት መታወቅ የሚገባው መውጣ ሆስፒታል በደንብ ያውቀዋል። መውጣ ሆስፒታል እየተመላለሰ ህክምና እየተደረገለት ነው። የአእምሮ በሽተኛ ነው። የአእምሮ ህሙማን የሚወስዱትን መድኃኒት እየተሰጠው ነው። ለአእምሮ መድኃኒት በየወሩ እየሄደ ክትትል ያደርጋል። ይህን እየታወቀ ግን በተደጋጋሚ ከዚህ በፊትም ብዙ ነገር ደርሶበታል። ኧረ አእምሮ በሽተኛ ነው እየተባለ እዚህ አካባቢ ያሉ ምንጮች ያውቃሉ፣ እዚህ አካባቢ ያሉ ፖሊሶች ያውቃሉ። በሽተኛ ነው አእምሮ በሽተኛ ነው ሲባሉ ቤተሰቡን ምን ስለሚያውቁ በዚህ ልክ ነው እነሱ ሲረዱት የነበረ። ነገር ግን አሁንም በምንም ባልታወቀ መንገድ እኔ ምናልባት በሌላ መንገድ ይረዱት ብሎ ሆን ተብሎ ነው የሚመስለኝ። እኔ ሆን ተብሎ ወይም ነው ተብሎ በመገመጥ እንደው በሌላ ግምት በመስጠት የአእምሮ በሽተኛ ነው እያሉ ጎረቤቶች እየጮሁ ሴቶች እየጮሁ እንኳን እሱን አይደለም የአእምሮ በሽተኛ ነው ብለው የተናገሩ ሴቶች ሁሉ ተደብድበዋል። እሱ የአእምሮ በሽተኛ ሆኖ እያለ የአእምሮ በሽተኛ ነው እየተባለ እየተነገሩ እየተጮወ እባካችሁ እናንተ አይመለከታችሁም በዚህ ውስጥ አትግቡ ተብለው አትግቡ ተብለው እየተከለከሉ እየተከለከሉ ነው የተደበደበ። እሱና ና ሲባል ደግሞ እንደ ማንኛውም ሰው ተደብድቦ አንድ ሰው አንድ ግለሰብ ነው፣ እነሱ አራት ሳምንስ ናቸው፣ ጥጥቅ መሳሪያ ሰዎች ናቸው። ስለዚህ አንድ ግለሰብ አስሮ ለህግ ማቅረብ አስሮ ለህግ ማስተጋት ይቻል ነበር። ነገር ግን እነሱ ይህን ማድረግ አልፈለጉም። አስሮ ከማቅረብ ይልቅ እዛው ዝም ብለው እንደ እንደ ቅንጭላቱን መሳሪያው እንደዚህ አጋድመው እንደው መሳሪያው እንዶ አይሰበርም ወይ እስኪባል ድረስ አርሶ አደሮቹ የተናገሩት የገለጹት በዚህ ልክ ነው። መሳሪያ ግን አይሰበርም ለካ ብለው ነው አርሶ አደሮች የገለጹት። ስለዚህ በዚህ ልክ ነው የጨፈጨፉ አናቱ በግንባሩ ላይ አንጎሉ እስኪመጣ ድረስ አናቱ ዙሪያውን ቅጥቅጥ እስኪሆን ድረስ በዚህ ልክ ነው ደብድበው ወንድማችን የገደሉትና በጣም በእውነት ለማንቻት በጣም የምንጮህበት ስለሌለ የምናመለክትበት ስለሌለ መፍትሄ የምናገኝበት መንገድ ስለሌለ ወንድማችን ገና በለጋ ዕድሜው ማንም ሰው ያውቀዋል፣ ደግሞ በቃ ማንም ሰው በወረዳ ደረጃ በቃ ማንም ሰው ያውቀዋል። ፊልም ሲሰራ ነበረ። በወረዳ ደረጃ ፊልም የሰራ ሰው ነው። በወረዳ ደረጃ በጥሩ ስነ ምግባር የሚታወቅ ሰው ነው። በወረዳ ደረጃ ለመጀመሪያ ጊዜ ሞተር ይዞ በሞተር የሚሰራ የነበረ ልጅ ነው። ለስራ የሚነሳ እንጂ ለተንኮል በተንኮል ደረገ ተብሎ በሰንኮል በሴራ ይህን ሰራ ተብሎ የማይታወቅ ልጅ ነው። እና በለጋ አድሜው ገና በጠዋቱ እንዲህ እንዲያደርገው ጨፍጭፈው የገደሉት እነሱ ናቸው። አድማ በቃኝ የተባሉ ኃይሎች ናቸው። ህብብ ብዬጮ ገበሬ እየጮኸ በመንገድ የሚያልፍ ሰው ረምንም የሚያቅሰው አይደለም ብሎ እየጮኸ ዝም በሉ እየተባለ በመሳሪያ ደብድበው በጥይት ቢመቱት ቀላል ነገር ነበረ። ማንም ሰው እንደሚሞተው የሞት ነበር፣ ግን በቅንጭል ቅንጭላቱ በአፈሙዝና በብረት ተደብድቦ ነው ድብደባ የሞተውና በዚህ በጣም አዝነናል። በጣም ያሳዝናል። ይሄ ነው የምናገረው። ወደ ሌላ ዜና እንመለሳለን። ይህ በምስሉ ላይ የምታዩት ወጣት ሸዋንግዛው ሙኝ ይባላል። የእምባዋጭ ቁስቋም 018 ቀበሌ ጉምዶይን ወረዳ ነዋሪ ሲሆን ጥቅምት 10 2018 ዓ ም በጉምዶይን ከተማ በባጃጅ ውስጥ እያለ አጥባይ ልብስ ሚኒሻ አንድ ኢፋም ቦምብ ጥሎበት ይወርዳል። ወጣት ሸዋንግዛው ይህንን ቦምብ አንስቶ ከባጃጅ በመውረድ ከፊት ለፊቱ ሆቴሉ ውስጥ ተቀምጠው ወዳያቸው የብልጽግና አመራርና ሚኒሻዎች ጥቀት፣ ይህንን ቦምብ የእናንተ አባሎች ጥሎት ወር ያደረጋው ባጃጅ ውስጥ ወድቆ አግኝቼው ነው በማለት ሲያሳያቸው ቦምቡን ከተቀበሉ በኋላ አንተማ የፋኖን ተልኮ ተቀብጣ ፈንዳ ሲል እኛ ስላየን ነው እንዲህ የምትለው በማለት እጁን በማህበራዊ ሚዲያ በዚህ መልኩ ካጋሩት በኋላ በአሰቃቂ ሁኔታ ረሽ ነው። ከጉንደወይን ወደ መርጦለ ማርያም በሚወስደው ጥቁር አስፓልት መንገድ ላይ ከሆስፒታሉ አለፍ ብለው ከአርብ መገበያ መገንጥያ መንገድ ዳር ላይ ጥለውታል ሲሉ የአንድ ፋኖ ሚዲያ ምንጮች ተናግረዋል። ስለነበረን ቆይታና ስለተከታተላችሁን ከልብ እናመሰግናለን። ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። በሌላ ዜና እስከምንገናኝ ቸር ተመኘው። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ